ሰላም ሰላም ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን ስድስት ፊደላትን ይዘንላችሁ መጠናል። እነዚህ ስድስት ፊደላት እያንዳንዳቸው ሰባት ሰባት ቤተሰቦች አሏቸው። በእነዚህ በሰባቱም ቤተሰቦቻቸው ቃላት እየመሰረትን ቃላት የሚባለውን ነገር እንዴት እንደምጽፉና እንደምታነቡ እንዲሁም ደግሞ የእነዚህ ሰባት ቤተሰቦቻቸውን ወይም የአጠቃላይ የአማርኛ ፊደላት ቅርጽ በአንደኛ እና በሁለተኛ፣ በሁለተኛ እና በሶስተኛ፣ በሶስት እና በአራት፣ በአራት በአምስት፣ በአምስት እና በስድስት እንዲሁም በሰባት በእያንዳንዳቸው ቤተሰቦቻቸው መካከል ያለውን የድምፅ ልዩነት እና የቅርጽ ልዩነት ለመለየት ያመቻችኋል፣ ታውቁበታላችሁ። እንዲሁም ደግሞ ቃላትን ማንበብ ትችሉበታላችሁ፣ ትረዱበታላችሁ፣ ትረዱበት መጻፍም እንደዚሁ። ብለን ያሰብነውን እና የብዙዎቻችሁ ጥያቄ የሆነውን ቃላት የማንበብ እና የመጻፍ ችግራችሁን ይፈታል ብለን ባሰብነው መንገድ ይዘንላችሁ መጠናል እናንተ ደግሞ ሳብስክራይብ ላይክ ሸር እያደረጋችሁ ዩቱባችን አበረታቱ እንደዚሁም ደግሞ ከእኛ ጋር በቀጥታ ተገናኝተን በኦንላይን መማር እንፈልጋለን በኢሞ በዋትሳፕ በቴሌግራም መማር እንፈልጋለን ኦንላይን ብላችሁ እንደዚሁም ደግሞ በእናንተ በጣም ማወቅ እንደዚሁም ደግሞ ማንበብ መጻፍ ችግር አለብን አማርኛ ችግር አለብን እንግሊዘኛ ሂሳብ ብላችሁ የምታስቡ ልጆች ቀጥታ ባስቀመጥነው ስልካችን እንደውላችሁልን እናንተ በሚመቻችሁ ሰዓት ቀንም ሆነ ሌሊት ጠዋትም ሆነ ማታ በማንኛውም ሰዓት 24 ሰዓት አገልግሎት ስለምንሰጥ እናንተ በሚመቻችሁ ሰዓት የሚመቻችሁን አስተማሪ መደመላችሁ ማስተማርን ስለምንችል ቀጥታ ደውላችሁ አናግሩን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራችኋለን። እንግዲህ እነዚህ ስድስት ፊደላት ያልኋችሁ ኘ፣ ጨ፣ ቸ፣ ሀ፣ ዐ እና ጀ ናቸው። በእነዚህ በእያንዳንዳቸው ሰባት ሰባት ቤተሰቦች አሏቸው። በእነዚህ ሰባት ቤተሰቦቻቸው ቃላት መስርተናል። ስለዚህ እነዚህ ሰባት ቤተሰቦቻቸውን እያንዳንዳቸውን ፊደል እንኳን ብታውቁ በቀላሉ አርባ ሁለት ፊደላትን ታውቃላችሁ ማለት ነው። በዚህ በተጨማሪ ከአርባ ሁለቱ ፊደላት በተጨማሪ አርባ ሁለት ቃላትን እንዴት ማንበብና መጻፍ እንደምትችሉ ለምሳሌና ለምሳሌን ብቻ ሳይሆን ጥሩ እውቀት የሚያስይዝ አድርገን አዘጋጅተንላችኋል። ከዛ በተጨማሪ እነዚህን ቃላት ለመመስረት አብረዋቸው ተጨማሪ ፊደላት የመጡ ፊደላት አሉ። እነዚያንም በእግረ መንገዳቸው የምታውቁ ስለሚሆን ጥሩ እውቀት ታገኙበታላችሁ ብዬ አስባለሁ። ጀምራችሁ አትውጡት እስከ መጨረሻው ተከታተሉኝ። ይው ኘ አለ ለምሳሌ ኘ አ ገ ኘ። እንግዲህ ኘ የኘ ቤተሰብ የመጀመሪያ ፊደል ነው። እንግዲህ በመጀመሪያው አ ገ ኘ። እንግዲህ አ እና ገ፣ አ የአ ቤተሰብ ነው። ገ ደግሞ የገ ቤተሰብ የመጀመሪያ የመጀመሪያ ፊደላት ናቸው። እንግዲህ በኘ ቤተሰብ አገኘ የሚል ቃል መሰረትን ማለት ነው። በኝ ኝን ተጠቅመን ሌሎቹን ፊደሎቹም አብረን ይዘን መጠን አናገን አገኘ፣ አገኘ ወይም አጣምራችሁ ስትጽፉት አገኘ የሚል ቃል ታነባላችሁ ማለት ነው። በጨ ቤተሰብ ደግሞ ጨ ይኸው፣ ጨመረ፣ መናረ ቤተሰብ የመጀመሪያ ፊደል ነው። ረም እንደዚሁ። ከዚያ ጨ የምታዩት የጨ ቤተሰብ የመጀመሪያ ፊደል ነው። ከዛ ጨመረ ወይም አጣምራችሁ ተጽፉት ደግሞ ጨመረ ብላችሁ እንደዚህ አድርጋችሁ ጽፋችሁ ማንበብ ትችላላችሁ። ቸ እንደዚሁ የመጀመሪያ ፊደል ነው። እንደዚሁ በዛሬው ዝግጅታችን ዲቴል ሰባቱንም ሆሄያት የምናየው ቸ፣ ኮ፣ ለ፣ ቸ፣ ኮ፣ ለ። ይው ከ የኮ የከ ቤተሰብ ሰባተኛው ፊደል ነው። ለ ደግሞ የለ ቤተሰብ የመጀመሪያው ፊደል ነው። ከዛ እናንተ እነዚህ ቸ ቸኮ ለብላችሁ ወይም አጣምራችሁ ስጽቡት ቸኮለ ቸኮለ በትክክል እንደዚህ አድርጋችሁ አጣምራችሁ ጽፋችሁ ወይም ጠጋ ጠጋ አድርጋችሁ እርቀቱን የጠበቀ ጽሁፍ ጽፋችሁ እንደዚህ ማንበብ ትችላላችሁ ማለት ነው። ቸኮለ ሀ ይኸው ሀ ብ ት እንግዲህ ሀ የመጀመሪያው ፊደል ነው። ሌሎቹ ሰባት ወይም ስድስት ቤተሰቦች ይቀሩታል ማለት ነው። ከዚህ በተጨማሪ ሀ ብ ት ይኸው ሀብት ሀብት እንደዚህ እርቀቱን አስጠብቃችሁ እንደዚህ ኢ በደንብ ተቀራርቦ አልተጻፈም። እዛ ሀብት ሀብት ይሄ ተነጣጠለ ነው። ከዛ በደንብ አጣምራችሁ ጽፉት። ሀብት እንደዚህ ትጽፉታላችሁ ማለት ነው። አ አ ል ቦ ይሄ አ የመጀመሪያ ፊደል ነው። እዚያ ል- ደግሞ የለቤተሰብ ስድስተኛው ፊደል ቦ ሰባተኛው የበቤት ሰብ ነው። ስለዚህ አ ልቦ ተብሎ የተጻፈ አጣምራችሁ ስፉት ደግሞ አልቦ አልቦ አልቦ ብላችሁ ታነባላችሁ ማለት ነው። ከዚያ ጀ ጀ ል ባ ይኸው ጀ ል ባ ከዚ አጣምራችሁ ጽፉት። ጀልባ ጀልባ ጀልባ ብላችሁ ታነባላችሁ። ይኸው የምታዩቸው እነዚህ ኘ ጨ ቸ ሀ አ ጀ የመጀመሪያ ፊደሎች ናቸው። በሁለተኞቹን ደግሞ የመሰረቷቸውን ቃላት እንደዚሁና እንዴት እንደምታነቡ አሳያችሁ። ሁለተኞቹ የው ኘን አይታችሁታል። ሁለተኛው ደግሞ ኙ ጩ ቹ ሁ ኡ ጁ። እንደምታዩት ከጎን ጎኑ ላይ አግድም አግድም መስመር ብቻ ነው የተጨመረበት እንጂ ከመጀመሪያ ፊደሉ ጋር ይመሳሰላል። እዛ እንደዚህ ሲሆን ሁለተኛ ሁለተኛ ፊደሎች ናቸው። የእኘ ሁለተኛ ፊደል ይሄ ነው። የጨ ሁለተኛው ይሄ ነው። የቸ ሁለተኛው ፊደል ይሄ ነው። የሀ ሁለተኛው ፊደል ይሄ ነው። የአ ሁለተኛው ፊደል ይሄ ነው። የጀ ደግሞ ሁለተኛው ፊደል ይሄ ነው። ከዛ ሲጠራ ኙ፣ ጩ፣ ቹ፣ ሁ፣ ኡ ጁ ይሆናል። እንግዲህ በዚህ በእነዚህ ፊደሎች ደግሞ የተመሰረቱ ቃላትን ላንብብላችሁ። ተ መ ኙ ይሄው ኙ ያለ ከዚያ ተ የመጀመሪያ ፊደል ነው። ከተቤተሰብ ይህንን በኙ ለመመሰረት ቃል ነው ይ የመጣ ወይ ከዚያ መም የመቤተሰብ መጀመሪያ ፊደል ነው። እዛ ኙ እንደነገርኳቸው ሁለተኛው ኛ የቤተሰብ ነው። ከዚ ተመኙ ተመኙ ወይም አጣምራችሁ ስፉት ይሄ የተነጣጠለ ነው። ተመኙ እንደዚ አርጋችሁ ትስፉታላችሁ ማለት ነው። ተመኙ ብላችሁ ከዚያ ጩ ይሄ ነው። በጩ የተመሰረተ ቃል ደግሞ ጫ ጩ ት ጫጩት ጩ ት ይሄው። ከዛ አጣምራችሁ ጽፉት ጫጩት ጫጩት የሚል ቃል ይሆናል ማለት ነው። ከዛ በቹ የተመሰረተ ቃል ተመቹ መ ተና መ ነግሪያችኋለሁ የመጀመሪያ ፊደል የተቤተሰብ የተቤተሰብ እንደራስዋን አተ የመቤተሰብ መ የመጀመሪያ ፊደል ናት። ከዛ ቹ እንደነገርኳችሁ ሁለተኛ ፊደል ናት የተቤተሰብ ለምሳሌ እነዚህ እንደነገርኳቸው ሁለተኛ ቤተሰቦቻቸው ላይ ከግድማ አግድም መስመር ወይም ከጎናቸው ላይ ነው ያልኋቸው። ለምሳሌ ሙብት ሆን እዚህ እዚች ጋር መጨመር ማለት ነው። ግድም መስመር ወደዚች ከተላይም እንደዚች ወደዚች ቢሆን ሁለተኛ ፊደል ይሆናል። ግን እነዚህ የመጀመሪያ መጀመሪያ ናቸው። ከዛ አጣምራችሁ ጽፉት ተመቹ ተመቹ የሚል ቃል ታነባላችሁ። እዛ ሁለተኛው ፊደል ይህ ቤተሰብ ይሄው ሁ ሁ ለ ት ሁ ለ ት ሁለት ሁለት ሁለት ብላችሁ አጣምራችሁ ትጽፉ ብጽፉት እንደዛ ይሆናል ማለት ነው። ኡ ኡ ደ ት ተነጣጥለው ነው ግን የሚለው ኡደት ነው። ይሄው ኡ ደ ት እዛ እናንተ እርቀታቸውን ጠብቃችሁ በደንብ አጣምራችሁ በሥርዓት ከደረደራችሁ በኋላ የየ ቃላቱን ፊደል በትክክል ስትጠሩ ይሄ ቃላት ታነባላችሁ ማለት ውደት የሚል ውደት፣ ውደት። ሁለተኛው ፊደል ይኸው ጁ ነው የጀ ሁለተኛው ፊደሉ ጁ። ከዛ ወ ዳ ጁ ይሄ የተነጣጠለ ፊደል ይሄው ወ ዳ ጁ። ከዛ እናንተ ታጣምሩና በስርዓት ርቀቱን ጠብቃችሁ በትክክል የየፊደላቱን ድምጽ ስጠሩ ወዳ ወዳጁ ወዳጁ ይህም እዚህ ጋር ወና ከዚያ ይች ዳ ይች ጁ ወዳ ጁ ወዳጁ፣ ፈጠን ብላችሁ በስርዓት ከዛ ወደ ሶስተኛው ፊደሎቻቸው እንሄድ። የኚ ና የጨ ወይም የእያንዳንዳቸው ሁለተኛ የኚ የጨ ሶስተኛ ሶስተኛ ፊደሏቸው፣ ለምሳሌ የኚ ሶስተኛ ፊደሉ ሂ ነው ኚ። የጨ ሶስተኛ ፊደሉ ጪ። የጨ ሶስተኛ ፊደል ቺ። የሀ ሶስተኛ ፊደል ሂ። የአ ሶስተኛ ፊደል ኢ። የጀ ሶስተኛ ፊደል ጂ። ይሄው የምታዩዋቸው እግራቸው ሸፈፍ ሸፈፍ ያለ ነው። በእነዚህ በእያንዳንዳቸው ደግሞ የተመሰረቱ ቃላትን አሁንም ላንብብላችሁ። አ ጥ ኚ አ ጥ ኚ ከዛ በደንብ አጠጋግታችሁ በስርዓት እርቀቱን ጠብቆ አጥኚ አጥኚ ብላችሁ ታነባላችሁ ማለት ነው። አ ወ አ ዋ ጪ አ ዋ ጪ ይሄው በጪ የተመሰረተ ቃል ነው። አ ዋ ጪ ይሄ አታምራችሁ በስርዓት ስትደረድሩት ደግሞ አዋጪ አዋጪ ብላችሁ ታነቡታላችሁ። እነዚህ አ እና ዋ አ የመጀመሪያ ፊደል ነው። ዋ አራተኛ ፊደል። አ ይሄው የመጀመሪያ ፊደል ነው። ጥ ደግሞ ስድስተኛው የጠ ቤተሰብ፣ ይህም የወ ቤተሰብ አራተኛ ፊደል ነው። እነዚህ ያው በጪ እና በኚ ቃል ለመመስረት ከሌሎች ፊደሎች ተጨማሪ የተጠቀምናቸው ናቸው። ከዚያ ቺ ይሄው አ መ ቺ ይሄው፣ አ የመጀመሪያ ፊደል የአ ቤተሰብ መም እንደዚሁ የምታዩት ነው። ቺም ይሄው ሶስተኛው የቸ ቤተሰብ ነው፣ እግሩ ሸፈፊ ያለ ከዚያ አጣምራችሁ በስርዓት አመቺ አመቺ ብላችሁ ታነቡታላችሁ ማለት ነው። ሶስተኛው የሀ ቤተሰብ ይሄው ሂ ነው ሂ ሂ ሳ ብ የሰብ ቤተሰብ አራተኛ ፊደል ናት ይቺ ሳ። በዚሁ አጋጣሚ ታቋ ትጠቅማል። ደግሞ ብ ደግሞ የበቤተሰብ ስድስተኛ ፊደል ናት። ከዛ አጣምራችሁ በስራት ድርድራችሁ ሂሳብ ሂሳብ የሚል ቃል ታነባላችሁ ማለት ነው። የአ ቤተሰብ ሶስተኛው ፊደል ይኸው ኢ ነው ኢ የምታዩት ቅርጽ ያለው ኢ ላ ማ ላና ማ ለላይ የለ ቤተሰብ አራተኛ ፊደል ናት። ማ ደግሞ የመቤተሰብ የዚህ የዚህ ፊደል አራተኛ ቤተሰቡ ናትች። ማ ከዚያ ስታነቡት አጣምራችሁ በስርዓት በትክክል ቃሉን ስታነቡ ኢላማ ኢላማ ይሆናል ማለት ነው። ከዚያ የጀ ቤተሰብ ሶስተኛ ፊደል ጂ ይሄው የኔ መሰለ ቅርጽ አለው የተመሰረተው ቃል ደግሞ ጂን ካ ጂ ን ካ እዚያ ን የነ ቤተሰብ ስድስተኛ ፊደል ናት። ይቺ ካ ደግሞ የከቤተሰብ አራተኛው ፊደል ናት። ይቺ ከ የሚባለው ፊደል አራተኛ ቤተሰቡ ጋር ሂዳችሁ ስታዩ ይቺ ፊደል አለች ካ ትባላለች። እዚያ ጂ ን ካ አጣምራችሁ በስራ ስትጠሩ ጂን ካ፣ ጂን ካ፣ ጂን ካ የሚል ቃል ታነባላችሁ። ፊደሎቹንም እንደዚህ ታውቃላችሁ ማለት ነው። አራተኛ ፊደሎቻቸው የኘ ቤተሰብ አራተኛ ፊደል ይህን ይመስላል፣ ኛ ይባላል። የጨ ቤተሰብ አራተኛ ፊደል ይህ ነው፣ ጫ። የቸ ቤተሰብ አራተኛ ፊደል ይህ ነው፣ ቻ። የሀ ቤተሰብ አራተኛ ፊደል ሀ። የአ ቤተሰብ አራተኛ ፊደል አ። የጀ ቤተሰብ አራተኛ ፊደል ጃ። ስለዚህ ኛ፣ ጫ፣ ቻ፣ ሀ፣ አ፣ ጃ ብላችሁ ትጠራላችሁ። በእነዚህ ደግሞ የተመሰረቱ ቃላትን ሳነብላችሁ በረኛ። ይቺ የ የበቤተሰብ የመጀመሪያ ፊደል ናት። ረም እንደዚህ የመጀመሪያ ፊደል ናት፣ የረ ቤተሰብ ከዚያ፣ ኛ አራተኛዋ የእኔ ቤተሰብ ናት። እዛ በትክክል ስጠሩት በረኛ፣ አጣምራችሁ በትክክል ጽፋችሁ እንደዚህ በረኛ የሚል ቃል መሰረታችሁ። እንደዚህ ታነባላችሁ ማለት ነው። በጫ ደግሞ የተመሰረተ ቃል መፍጫ፣ መፍ ጫ ይኸው መ የመቤተሰብ የመጀመሪያ ፊደል ነው። ፍህ ደግሞ የፈቤተሰብ ስድስተኛ ፊደል ነው። ጫ እንደነገርኳችሁ ይኸው የጨ ቤተሰብ አራተኛ ፊደል ነው። ከዛ በትክክል አጣምራችሁ መፍጫ፣ መፍጫ፣ መፍጫ ብላችሁ ታነባላችሁ ማለት ነው። የቸ ቤተሰብ አራተኛ ፊደል ይሄ ነው ብያችኋለሁ። ቻ ከዛ በዚህ የተመሰረተ ቃል መ ፍ ቻ፣ መ ፍ ቻ። ይኸው መ እንደነገርኳችሁ እንደዚሁ የመጀመሪያው ፊደል የመ ቤተሰብ ነው። እዚያ ፍ ስድስተኛው ፊደል ነው። ይህም ስድስተኛ ይህም ስድስተኛው ፊደል የፈ ቤተሰብ ነው። ቻ ይኸው አራተኛ ፊደል፣ አሁን እንደነገርኳችሁ የቸ ቤተሰብ አራተኛ ፊደል ነው። ከዛ ይህን አጣምራችሁ በስ ትክክል ይህንን የተበታተኑ ጽሁፎች እንደዚህ አድርገን መፍቻ መፍቻ መፍቻ በትክክል ስደረድሩት፣ ይኸው እንደዚህ ይነበባል። መፍቻ ከዚያ ሀ ሀ አራተኛው ፊደል የሀ ቤተሰብ ሀ ሀ ብ ት ሀ ብ ት የበቤተሰብ ስድስተኛ ፊደል ብ የተቤተሰብ ስድስተኛው ፊደል ት ይባላል። ይህን የመሰለ ቅርፅ አለው። በዚሁም ታውቃላችሁ። ከዚያ ይህንን አጣምራችሁ በስራ ስጽፉት ሀብት ሀብት ሀብት ብላችሁ ታነባላችሁ። የአ ቤተሰብ አራተኛው ፊደል ይሄው አ አ ላ ማ አ ላ ማ ይሄው፣ ይሄ አራተኛ ነው። ይሄማ የለ ቤተሰብ አራተኛ ፊደል ነው። ይሄም የመ ቤተሰብ አራተኛ ፊደል ነው። ከዛ እነዚህን አጣምራችሁ ጽፉ። ደግሞ አላማ አላማ አላማ ብላችሁ ታነባላችሁ። የጀ ቤተሰብ አራተኛ ፊደል ይሄው ጃ ነው። ጃ ጃ ር ት ጃ ር ት። ከዛ ር የረ ቤተሰብ ስድስተኛ ፊደል ናት። ት የተ ቤተሰብ ስድስተኛ ፊደል ናት። ጃ ደግሞ አራተኛዋ የጀ ቤተሰብ ናት። ከዛ ይህን ጃርት ጃርት ብላችሁ ታነባላችሁ ማለት ነው። ወደ አምስተኛ ፊደሎቻቸው ልውሰዳችሁ። እነዚህ አምስተኛ ፊደሎቻቸው ደግሞ እግራቸው እግራቸው ላይ እንደምታየዋቸው ቀለበት ቀለበት ነገር አላቸው። ከዛ እነዚህን አምስተኛ ፊደሎቹን እንደዚህ ታነባላችሁ። የኘ ቤተሰብ አምስተኛ ፊደል ይሄ ነው። የጨ ቤተሰብ ደግሞ ይሄ ነው የሚሆነው። የቼ ቤተሰብ ይሄ ነው። የሀ ቤተሰብ አምስተኛ ፊደል ይሄ ነው። የአ ቤተሰብም ይሄ ይሆናል። የጄ ቤተሰብ ይሄ ይሆናል። ስለዚህ ይህን ስታነቡ ኜ፣ ጬ፣ ቼ፣ ሄ፣ ኤ፣ ጄ እንደዚህ ታነባላችሁ። ቅርጻቸው የምታዩቸው ሁሉ ከእግራቸው ላይ ቀለበት ቀለበት ያላቸው ነገሮች ናቸው። ለመያዝ ቀላል ነው። ከዛ በእነዚህ በእያንዳንዱ የመሰረቷቸውን ቃላት ደግሞ እንደዚህ ያነብላችኋለሁ። ተ ቀ ኜ፣ ተ ቀ ኜ፣ ተ ቀ ኜ። ይህንን በአንድ ላይ አጣምራቸው በስራ ስደረድሩት ተቀኜ፣ ተቀኜ የሚል ቃል ማንበብ ትችላላችሁ። በጨ ደግሞ ይኸው በጨ ቅንጨ ቅንጨ ከዛ ስታነቡት ቅንጨ ቅንጨ ቅንጨ ብላችሁ ታነቡት አላችሁ ማለት ነው። በ ል ቼ ይኸው በቼ የተመሰረተ በ ል ቼ ስታነቡት ደግሞ ባንድ ላይ ያጣምራችሁ እንደዚህ ይሆናል ማለት ነው። በለቼ በለቼ በልቼ ብላችሁ ታነባላችሁ። ይሄ አምስተኛው የሀ ቤተሰብ ይሄ ነው። ሄ ሄ ዋ ን ሄ ዋ ን እንግዲህ ዋ አራተኛ ፊደል ነው የወ ቤተሰብ፣ ን ስድስተኛ ፊደል ነው የነ ቤተሰብ። እነዚህን ተጠቅመን ሄ ዋ ን ከዛ በንድ ላይ ሄዋን፣ ሄዋን፣ ሄዋን ብላችሁ ታነባላችሁ። እንደዚህ በትክክል ከጻፋችሁ በኋላ ኤ ይኸው የአቤተሰብ አምስተኛ ፊደል ነው። ኤ ጉ ባ ኤ እንግዲህ የገቤተሰብ ሁለተኛው ፊደል ጉ ነው። የበቤተሰብ ደግሞ አራተኛው ፊደል ባ። ከዛ ኤ ይ ጉ ባ ኤ እንደዚህ ከደረደራችሁ ከዛ በአንድ ላይ አጣምራችሁ እንደዚህ በትክክል የጻፋችሁትን ጉባኤ ጉባኤ ጉባኤ ብላችሁ ታነቡታላችሁ። አምስተኛው ፊደል ደግሞ ይህ ጄ ጄ ወ ዳ ጄ ወ ዳ ጄ A J ይሄ ወ የወ ቤተሰብ የመጀመሪያው ፊደል ይህን ይመስላል። የመጀመሪያ ፊደል ነው። የራሱ ሰባት ቤተሰቦች አሉት። ይሄ የመጀመሪያው ነው። ከዛ ዳ ደግሞ የደ ቤተሰብ አራተኛ ፊደል ነው። ከዛ ጄ አምስተኛ ፊደል ነው እንደነገርኳችሁ። ከዛ እንደዚህ አድርጋችሁ በትክክል ከጻፋችሁት በኋላ ወዳጄ ወዳጄ ብላችሁ ታነባላችሁ። ወደ ስድስተኛ ቤተሰቦቻቸው እንሂድ። ስድስተኛ ፊደሎች ኚ ይሄው የኘ ቤተሰብ ስድስተኛ ፊደል። ጪ የጨ ቤተሰብ ስድስተኛ ፊደል። ቺ የቸ ቤተሰብ ስድስተኛ ፊደል። ህ የሀ ቤተሰብ ስድስተኛ ፊደል። እ የአ ቤተሰብ ስድስተኛ ፊደል። ጂ የጀ ቤተሰብ ስድስተኛ ፊደል ነው። ከዛ ይህም በትክክል ኚ፣ ጪ፣ ቺ፣ ህ፣ እ ጂ ብላችሁ መጥራት ትችላላችሁ። በእነዚህ በእያንዳንዱ የተመሰረቱ ቃላትን ደግሞ ላንበበላችሁ ስ ን ኚ ው እዩት። ስ ን ኚ ው የሰ ቤተሰብ ስድስተኛ ፊደል ናት። ንም እንደዚሁ ስድስተኛ የነ ቤተሰብ ኚም ስድስተኛ ፊደል የኘ ቤተሰብ ናት። እዛ ይህን በአንድ ላይ በትክክል ስታነቡት ስንኝ፣ ስንኝ፣ ስንኝ ብላችሁ ታነባላችሁ። ጭ ው የጨ ቤተሰብ ስድስተኛ ፊደል ይህን የመሰለ ቅርጽ አላት እያል በትክክል ከዚያ ጭ ል ፋ የለ ቤተሰብ ስድስተኛው ፊደል ል እዚያ የፈ ቤተሰብ አራተኛ ፊደል ፋ እዛ ጭ ል ፋ ስታነቡ፣ ይህንን ደግሞ እንደዚህ ጽፋችሁ በትክክል ርቀቱን በትክክል በተመጣጠነ ቦታ አስቀምጣችሁ በትክክል የፊደሉን ድምፅ ስትጠሩ ጭልፋ ጭልፋ የሚል ጽሑፍ ታነባላችሁ ማለት ነው። ከዛ ቺ ስድስተኛው የቸ ቤተሰብ ው ቺ ቺ ግ ኝ ቺ ግ ኝ ይኸው። ከዛ በትክክል ስጽፉት ደግሞ ችግኝ ችግኝ። እንግዲህ ቺም የስድስተኛ ፊደል የቼ ቤተሰብ ነው። ግም የገ ቤተሰብ ስድስተኛ ፊደል፣ ኝም ስድስተኛ ፊደል ነው የእኘ ቤተሰብ እዚህ ጋር እንዳያችሁት። ከዛ ስተነቡት ደግሞ ችግኝ በትክክል እንደዚህ ይሆናል ማለት ነው። ከዛ ይህ ደግሞ ህ የሀ ቤተሰብ ስድስተኛው ፊደል ህ ከዛ ህ ን ጻ ህ ንፃ ይሄው የእነ ቤተሰብ ን ስድስተኛ ፊደል ነው። ፃ ደግሞ አራተኛ ፊደል ፃ ሶስት የፃ የፃ ቤተሰብ ፃ ለምትባለዋ ፊደል አራተኛው ፊደል ይህ ነው። ከዛ እንደዚህ አስቀምጣችሁ በትክክል የፊደላቱን ድምፅ ጠርታችሁ ስታነቡ ቃላቱ ህን ህ ን ፃ ህንፃ ህንፃ ህንፃ ይሆናል ማለት ነው። ከዚያ እ የአ ቤተሰብ ስድስተኛ ፊደል ይህን የመሰለ ቅርጻ አላት እ ለ ስድስተኛ ናት። እዚያ ለ የመጀመሪያ የለቤተሰብ ናት ት ደግሞ የተቤተሰብ ስድስተኛ ፊደል ናት። ይህም በትክክል እለት እለት እለት ይሆናል ማለት ነው። የጀ ቤተሰብ ደግሞ ስድስተኛው ፊደል ይኸው ጂ ጂ ግ ራ ይኸው ጂ ግራ። ከዛ ይህን በትክክል እንደዚህ ያስቀምጣችሁ። ደግሞ ዚግራ ዚግራ ዚግራ ብላችሁ ታነባላችሁ። አሁን ወደ መጨረሻኛው ቤተሰቦቻቸው ወይም ወደ ሰባተኛ ቤተሰቦቻቸው እንሄዳለን። ሰባተኛ ቤተሰቦቻቸው እነዚህ ናቸው። የእኘ ቤተሰብ ሰባተኛ ፊደል ኞ፣ የጨ ቤተሰብ ሰባተኛ ፊደል ቾ፣ የቸ ቤተሰብ ሰባተኛ ፊደል ቾ፣ የሀ ቤተሰብ ሰባተኛ ፊደል ሆ፣ የአ ቤተሰብ ሰባተኛ ፊደል ኦ፣ የጀ ቤተሰብ ሰባተኛ ፊደል የው ጆ። ይህን የመሰለ ቅርጽ አለው። እንግዲህ ኞ ጮ ቾ ሆ ኦ ጆ እንደዚህ ታነባላችሁ ማለት ነው። በእያንዳንዳቸው ደግሞ የመሰረቱላችሁን ቃላት እና እነዚህን ደግሞ እንዴት እንደምታነቡ ላሳያችሁ። ም ኞ ት ም የመቤተሰብ ስድስተኛ ፊደል ኞ እንደነገርኩህ ኖ ስድስተኛ ፊደል ኞ ሰባተኛው ፊደል የኛ ቤተሰብ ነው። ት ደግሞ የተቤተሰብ ስድስተኛ ፊደል። ከዛ እንደዚህ በትክክል ጽፋችሁ ምኞት ምኞት ምኞት ብላችሁ ታነባላችሁ ማለት ነው። ከዛ የጮ ቤተሰብ ደግሞ ይህን ይመስላል። ሰባተኛው ፊደል ቆ የቀ ቤተሰብ ሰባተኛ ፊደል ነው። ቆ ጮ ቆጮ ቆጮ ብላችሁ ታነባላችሁ። ወይም ቆጮ እንደዚህ በትክክል አቀራረባችሁ በስርዓት ተጽፉት። ቆጮ እንደዚህ ይሆናል ማለት ነው። ከዛ ሰባተኛው የቸ ቤተሰብ ደግሞ ቾ ነው ም ቾ ት የው ም ስድስተኛ ፊደል ነው። የመቤተሰብ ብያችኋለሁ። ቾ ሰባተኛው ፊደል ነው። ት ደግሞ ያው ስድስተኛ ፊደል ነው፣ እዚህ ጋር እንደነገርኳችሁ። ከዛ ይህን በትክክ እንደዚህ ጽፋችሁ ምቾት፣ ምቾት፣ ምቾት ብላችሁ ታነቡታላችሁ። ሰባተኛው የሀ ቤተሰብ ሆ ይህን ይመስል ቅርጽ አለው። ሆ ቴ ል የተቤተሰብ አምስተኛዋ ፊደል ናት። እች ቴ ል ደግሞ የለቤተሰብ ስድስተኛ ፊደል ናት። እዛ እንደዚህ በትክክል አትቀራርባችሁ እና በትክክል አስቀምጣችሁ ሆቴል ሆቴል ሆቴል ብላችሁ ታነባላችሁ። ከዛ ይቺ ደግሞ ና የነ ቤተሰብ አራተኛ ፊደል ናት ና የአቤተሰብ የሰባተኛው ፊደል ይቺ ናት ኦ። ይቺ ል የለ ቤተሰብ ስድስተኛ ፊደል ከዚያ ናኦል ናኦል ናኦል ብላችሁ ታነባላችሁ። የጀ ቤተሰብ ሰባተኛ ፊደል ይች ናት ጆ። ከዚያ ይቺ የቀ ቤተሰብ ሰባተኛ ፊደል ና ቆ። ይቺ የነ ቤተሰብ ስድስተኛ ፊደል ኒ። የጀ ቤተሰብ ሰባተኛ ፊደል ጆ። ከዛ ቆንጆ ቆንጆ ቆንጆ ይ የጀ ቤተሰብ ሰባተኛ ፊደል ያትቺ ከዛ ቆንጆ ወይም ቆንጆ ብላችሁ በእንደዚህ አጣምራችሁ ጽፋችሁ ቆንጆ ብላችሁ ማንበብ ትችላላችሁ። በዛሬ ዝግጅታችን ከዚህ ጋር እናበቃለን። እኛ ጋር ኦንላይን መማር በምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ደውሉልን። በሌላ ዝግጅት እስከምንገናኝ ሰላም።